ሀገር በጠንካራ መሰረት ላይ የሚገነባበት አግባብ ብዙ መልክ አለው። ከነዚህም መካከል ጠንካራ ኢኮኖሚና ፖለቲካዊ መሰረት በብሔራዊ ጥቅም ላይ የጋራ ግንዛቤ ያለው ትውልድና መንግስት መኖር እንዲሁም የጋራ ትርክት ላይ የተሰራ ሀገራዊ ማንነት ወሳኝ እሳቤዎችም ናቸው። ለዚህም አይነት ሀገራዊ ልዕልና ለመብቃት ደግሞ አስቀድሞ ኅብረ ብሔራዊ አንድነት ሊኖር ግድ ይላል። ይህም እውነትን የያዘ አግላይ ያልሆነ በኅብረ ብሔራዊ አንድነት ያጌጠ ብዙ ሆኖ አንድ፣ አንድ ሆኖ ብዙ የሆነ በጠንካራ ሀገራዊ መግባባት ላይ የቆመ ህዝብና ሀገር መሆንንም ያረጋግጣል። ነገር ግን በነጠላና በአግላይ ትርክት ላይ የሚገነባ ሀገራዊ ማንነት ኢትዮጵያን በታሪኳ ብዙ ውጣ ውረድ እንድታልፍም አድርጓል። ለአብነትም ኢትዮጵያ ከ1960ዎቹ ጀምሮ በኢትዮጵያ ፖለቲካ ጽንፍ ላይ የቆሙ ፍጹሜ አንድነትና ልዩነት እሳቢዎች ሀገሪቱን ሲፈትኗትም ኖሯል። ብዝሃነት ሀብት ነው። እኔ ያለኝ እውቀት ሌላው ካለው እውቀት ጋር ሲዳምር የሚፈጥረው አቅም ማለት ነው እና ያንን ሊያስተናግድ የሚችል አሰራር እንደ አገር ነበረው ካሁን በፊት ከተባለ አልነበረንም። በተለይ ደግሞ በኢህአዴግ ዘመን የመጣው ብሄር ብሔረሰቦችን ታሳቢ ያደረገ ፌዴራል ስርዓቱ ጫፍና ጫፍ የረገጠ ስለነበረ ህዝቦችን ወደ አንድ አምጥቶ ሊያስተሳስር የሚችል ሀገራዊ ግንባታ ላይ ትልቅ ክፍተትና ችግር ነበረበት። አሁን ላይ ያለው ብሄር ብሔረሰቦች የራሳቸውን እያስተዳደሩ ማዘ ሴም ታይም ደግሞ ወደ አንድ መድረክ የሚመጡበት በአንድ አገር ጥላ ስር ሆነው አገራቸውን እንዲነገነቡ ትልቅ ስራ እየተሰራ ነው ያለውና ይሄንን የማስቀጠል የሁሉም ኃላፊነት ነው ብዬ ነው የማስበው። ነገር ግን በዘመናት መካከል ደግሞ ኢትዮጵያውያን ኅብረ ብሔራዊ አንድነትን አጉልተው አድምቀውና አንድነታቸውንም አስቀድመው ሀገራቸውን ከጠላት የታደጉበት የወል ታሪካቸው በዘመናት የከተቡት አድዋ የሚባል ግዙፍ ዓለም አቀፋዊ ታሪክም አላቸው። የኢትዮጵያ ታሪካዊ ተጋድሎዎች በኅብረ ብሔራዊ አንድነት የተከወኑ የጋራ ውጤቶችም ናቸው። ወዲህ በአሁኑ ዘመን ደግሞ ኢትዮጵያውያን የኢኮኖሚ ሉዓላዊነትና በራስ የተፈጥሮ ሀብቶች የመልማት መብትን በማሳካት ረገድ ህዳሴ ግድብን የመሰለ አስገራሚ ተግባር በዓለም ፊት በአንድነት ድንቅ ስራቸውን የገለጡበትም ነው። እንዲህ በኅብረ ብሔራዊ አንድነት የሰሩት ታሪክ አሁን በጽኑ መሰረት ላይ ለሚገነባ ሀገረ መንግስት ጡብ የሚሆን የጋራ አሻራቸውም ነው። ድር ቢያብር አንበሳ ያስር ይሉት አባባል ያላቸው ኢትዮጵያውያን ዛሬ ላይ እንደ ድር አብረው ቆመው ጠንካራ ሀገረ መንግስትን እውን ለማድረግም ደፋቀና እያሉም ይገኛሉ። የአንድ ሀገር ዜጎች በጋራ የሚሳተፉበትና የሚጠብቁት ብሔራዊ ጥቅም ሲኖራቸው ለዛም በአንድነት ሲሰሩ የሀገርን ሉዓላዊነት በኢኮኖሚም ሆነ በወታደራዊ ዘርፍ ዳር አድርሰው ሀገርን ከከፍታው ማማ ማስቀመጥም ይችላሉ። በገዢ ትርክቶች ተንተርሶ በዚህ አግባብ የሚገነባ ሀገር ደግሞ ሁሉን ያሳተፈ ሁሉንም ያካተተ፣ በብዝሃ ማንነት በጠንካራ አንድነት የተዋጀ ሀገርንም ይፈጥራል። እንደ ሀገር ያለው ሀሳብ አልባው ፖለቲከኛነት የታሪክ ስንጥቃትና ክፍተቶች ላይ ጥላቻና ከፋፋይ አሊያም ነጠላ ትርክቶችን በማጉላት ልዩነቶችንና ጥላቻን ብቻ በመስበክ ብዝሃ ማንነትን የልዩነት ምንጭ የሚያደርግም ነው። በመደመር መንግስት መጽሐፍ ላይ እንደተከተበው በተለይም ሀገር በሐሳብ አልባ ፖለቲካ ሲፈተን ዓለም አቀፍ ግንኙነቱና ተደማጭነቱ እየቀነሰ ብሎም ለውጭ ኃይሎች ጣልቃ ገብነት የሚጋለጥ መሆኑን ተመላክቷል። እንዲሁም ሉዓላዊነትና ብሔራዊ ጥቅምን ማስጠበቅ የማይችል ሀገር እንዲፈ ጠርም ያደርጋል። ይህ ደግሞ በሀገር ሉዓላዊነትና ብሔራዊ ጥቅም ላይ የራሱን ፍላጎት የሚተውንና የሚተገብር ባዕዳንና ባንዳንም ያበዛል። ኢትዮጵያ በታሪኳ በሺዎች ዓመታት የምትልቃቸው ሀገራት ዛሬ ላይ በገዢ ትርክት ላይ መሰረት አድርገው ልዕለ ሀገርን መስርተዋል። ብዝሃ ማንነት፣ ብዝሃ ባህል፣ እምነት፣ አመለካከትና የተፈጥሮ ሀብት ብሎም ከመቶ 20 ሚሊዮን በላይ ሕዝብ ያላት ኢትዮጵያ በብሔራዊ ትርክት በማስተሳሰር በሁሉ ዘርፍ ከፍ ያለ ልዕልና ያላት ሀገርን ለመገንባት የሚደረገውን የታሪክ ክስተት ሁሉም ዜጋ የበኩሉን ሚና ሊወጣም ይገባል። በተለይ ብዝሃነት ለአንድ ሀገር ጸጋ እንጂ እዳ ለመሆኑንም በመረዳት ሀገርን ወደ ተሻለ ደረጃ ማሳደግ እንደሚገባም ምሁራንም ያነሳሉ። ሳደኔ ሱማኒ ዋንነምኒ ህብረ ብሔራዊነት ሰው ሰራሽ ነገር ሳይሆን በተፈጥሮ የሚገኝ ጉዳይ ነው። ኢትዮጵያ ደግሞ የብዝሃ ብሔር፣ ሃይማኖትና ባህል አመለካከት ጭምር ሙዚየም የሆነች ሀገር ናት። ዋወሎ ወሊንቀምኑቆምና ብያ ወሊንቀምና የጋራ የሆኑ ብዙ ነገሮች አሉን። ያለን የጋራ ሀገር ነው። ሀገርን መውደድ ያስፈልጋል። ይህ የሚሆነው ሌላ ሀገር ስለሌለን ነው። አንተ የምትኮራበትን ሀገር እኔም መኩራት አለብኝ። ምክንያቱም ለአንተም ለእኔም ሀገራችን ስለሆነ ማለት ነው። ነገር ግን አሁን ላይ ይህንን ችግር የተሻገረ በኢትዮጵያ ጠንካራ ሀገረ መንግስት እውን ለማድረግ በመንግስትና በህዝቦች መካከል የጋራ ግብ እንዲኖርና ትስስሩም እንዲጠናከር የገዢ ትርክት ግንባታ ትኩረት የተሸረው ጉዳይም ሆኗል።